ታደሰ የዘር ማጥፋት ማስረጃዎችን በአግባቡ አለመያዝ ፍትህ እንዳይገኝ እንደሚያደርግና ወደፊት ተመሳሳይ ጥሰቶች እንዳይፈጸሙ ለመከላከል ዓለም አቀፉ ሕብረተሰብ ትምህርት እንዲወስድበትና ወንጀሉ ተረስቶ እንዳይቀር ይረዳል ብለዋል። በክልሉ የተፈጸሙ ወንጀሎች እውቅና ሊሰጣቸው እንደሚገባና እውቅናውም ወደ ፍትህ ማምራት እንዳለበት ጄኔራል ታደሰ የተናገሩ ሲሆን የክልሉ የዘር ማጥፋት ማስረጃ አሰባሳቢ ኮሚሽን ከዓለም አቀፍ ድርጅቶች ጋር በመተባበር ወንጀለኞች ተጠያቂ እንዲሆኑ እንዲሰራም አሳስበዋል። በተያያዘ ዜና ሲላል የተባለው የምዕራብ ትግራይ የተፈናቃዮች ሲቪል ማህበረሰብ ድርጅት የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ የሚጠይቅ ደብዳቤ ጽፈዋል። ማህበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ ሆኖም አካባቢው በአማራ ክልል ታጣቂዎች የተያዘ በመሆኑ ጥቃት ሊጠብቃቸው ይችላል፣ ይህም ዳግም ግጭት እንዲቀሰቀስ ምክንያት ሊሆን ይችላል ሲል ስጋቱን ገልጿል። ማህበሩ በዚሁ ደብዳቤው የፌዴራል መንግስቱና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ በማለት ከሷል። በመቀሌ የሚገኙ የጦርነቱ ተፈናቃዮች ለአምስተኛ ክረምት በመጠለያ ውስጥ መቆየት እንደማይፈልጉ በመግለጽ ባደረጉት የተቃውሞ ሰልፍ መንግስት በአስቸኳይ ወደ ቀያቸው እንዲመልሳቸው ባለፈው ሳምንት መጠየቃቸው ይታወሳል። በትንሹ አንድ ሚሊዮን ተፈናቃዮች በክልሉ እንደሚገኙም ይገመታል። የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ዛሬም በሚስጥራዊ ስብሰባ ላይ በአማራ ህዝብ ላይ የከፈቱትን ጦርነት በገንዘብ ኃይል ባንዳ በመግዛት ለማሸነፍ ያላቸውን እቅድ ገለጸ። የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በአገዛዙ ስልጣን አስጠባቂ ወታደሮች አማካኝነት በዘረኛ አጀንዳ ሳቢያ በመከላከያ ስም ያሰማሯቸው የኦሮሚያ ልዩ ኃይሎችን ጨምሮ ጦርነቱን ማሸነፍ አለመቻላቸውን፣ በተቃራኒው የአማራ ባንዳዎችን ሚሊሻና አድማ ብተናን በገንዘብ እየገዙ ማዋጋት ከጀመሩ በኋላ ውጤት ማምጣታቸውን መሰረት ማድረግ በናዝሬት አዳማ በተደረገ ሚስጢራዊ ስብሰባ ላይ መናገሩን የሚጠቅሱ መረጃዎች መውጣት ጀምረዋል። ተልኮ ይፈጽማል ያለው መከላከያ ተብሎ የሚጠራውና አብይና የቡድኑ ስልጣን አስጠባቂ ጦር ሰራዊትን በአማራ ህዝብ ላይ መጀመሪያ ሲያዘምቱ ለማሸነፍ አቅደው የነበረ ቢሆንም እንዳልተቻላቸው ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን ውጤት አመጣንበት በማለት በባንዳ አድማ ብተናና ሚሊሻ ስልጠናና ጠቀም ያለ ደሞዝ ለጊዜው በመስጠት አማራን እርስ በርስ ለማዋጋት ያቀዱት እቅድ ውጤት እያመጣ መሆኑን በዚሁ ስብሰባ ላይ መናገሩ ታውቋል። አሁንም መመኪያችን ገንዘብ ካዝናችን ነው ያለው ሽመልስ አብዲሳ፣ የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራን ሚሊሻና አድማ ብተና እየገዛህና እያደራጀህ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምክ ከዚህ ከዛም ያው ከአማራ ወገን የሆነው ታስፈጀዋለህ። ለእኛ ይሔ ደስታ ነው። ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ነው ሲል መናገሩም ታውቋል። ይህ ባይሆንም የተሸነፍነው መጀመሪያ ነበር። ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን አየህ አገር ስትመራ ጥቅሙ ባንኩም ታንኩ ያንተ ስለሆነ የባንኩ ገንዘብ ወደ ጦርነት አዋል ነው ለውጥም ማመጣንበት፣ ሲል መናገሩ ታውቋል። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ ብተና ችግር የለብንም። ያው ሲሞት ይከፈለው የነበረውን ደሞዝ ለሌላ ምልምል እያስረክበ ነው የሚሄደው አዲስ ምልምል እያስገባ ማዋጋት ነው። እርስ በርሱ ይገዳደላል፣ በማለት በኩራት መናገሩም ታውቋል። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ ያለው ሽመልስ አብዲሳ በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለውን ችግር አማራ ላይ ቢፈጠር እንዳላየን ማለፍ ብቻ ነው እኛ ስራ፣ ይሄ ደግሞ እያደረግነው ነው። ለኦሮሞ የማይንበረከክ አማራ ኦሮሞን ሲያናግር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አንፈቅድም ማለቱም ሽመልስ አብዲሳ ናዝሬት በሚገኘው ኢሊሊ ቁጥር ሁለት በተደረገ ሚስጥራዊ ስብሰባ ላይ መናገሩ ታውቋል። የቀድሞ አማራ ክልል ፕሬዚዳንት እነ ዶክተር አምባቸው መኮንን መገደላቸውን ተከትሎ የኦሮሞ ባለሀብቶች የተባሉትን ሚስጥራዊ ስብሰ ስብሰባ ላይ ሰብስቦ አባይን ተሻግረን የሰራነውን አታውቁም ወይ ኮንፊውዝድና ኮንቪንስ የሚል ስትራቴጂ እየተከተል ነው ከማለት አልፎ በተለያዩ ጊዜያት በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ በኦሮሚያ ክልል የሚፈጸሙ ጥቃቶችን አስታኮ የተለያዩ ተቃውሞዎች ሲቀርቡ እነሱ ያልቅሱ፣ የእኛ ስራ ሶፍት ማቀበል ነው በሚለው ንግግሩ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የኦሮሞ ብልጽግና ፓርቲ አባልና የምክር ቤት አባል የነበሩት አቶ ሀንጋሳ ኢብራሂም በ2014 ሰኔ ወር ከሶስት አመት በፊት በወለጋ ጉሊሶ ላይ በ አንድ ጀንበር ከአንድ ሺ በላይ አማራ ብሔር ተወላጆች ብዙዎቹ የእስልምና እምነት ተከታዮች መጨፍጨፋቸውን ተከትለው በኦሮሚያ ክልል የሚደረገው ብሔር ተኮር ጭፍጨፋ በክልሉ ፕሬዚዳንት ሽመልስ አብዲሳና በክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት እቅድ ወጥቶለት የሚፈጸም ሲሆን አብይ አህመድ እነሱን ካላሰረ በስተቀር የቅዱ ተባባሪ ነው በማለት በጊዜው ማጋለጣቸው አይዘነጋም። አብይ አማራ ህዝብ ላይ የከፈተውን ጦርነት ተከትሎ በተደጋጋሚ አማራን እርስ በርስ አዋቅተን ጦርነቱን እናሸንፋለን ማለቱን አድርጎ ባንዳ ሚሊሻና አድማ ብተናን በማሰማራት አማራን እርስ በርስ የማጋደል እቅድ እንደነበረው በተግባርም ይህንኑ እየታየ መምጣቱ በተደጋጋሚ ሲጠቀስ ቆይተዋል።